ዳኒ ተገቢ ነው እንጂ ፅጌን ጠልታት አይደለም። ምን አንገለገለሽ አንቺ አብረው እንዳይሆኑ አንቺ አብረው እንዳይሆኑ ምንድን ነው ያስፈልግሽ የምትለው ሰው ቤሉ የለካ ነው፣ ሊያገባ ነው በጎን ጉዳይ ደግሞ ተገዶ ነው። ሰው አስፈራርቶታል። የሆነ ነገር አለ። ጊዜ ስችኝ አምስት ቀን በህይወትሽ ላይ ምንም ለውጥ አያመጣም። ሰላም ሰላም፣ እንዴት ናችሁ የሜሪ ፒንክ ተከታታዮች በሙሉ እንዴት ናችሁ? ፋሚሊ፣ ሰላም ናችሁ? እንደምን ከርማችኋል? ሰላም ለእናንተ ይሁን ብለናል። እንግዲህ ያው የተለመደ ነው ይሄ ጋዜጠኛ ምናምን ነው የሚመስለው፣ ጤና ይስጥልኝ፣ ዜና እናሰማለን ምናምን ነው የሚመስለው። እንዴት ናችሁ? ሰላም ናችሁ? እንግዲህ ሰሞኑን እየሆነ ያለው ነገር ትንሽ የሚደብር ነው የሚያስከፋም ነገር አንዳንድ ነገሮች ገጥመው ሆናል። ነገሮች ሳናስበው በጣም በአራት በአራቱ የለ የተደራረቡብን ነው። በጣም ማለት እንደዛ ነው የተሰማ አይደል? እና በጣም የሚያስጠልስ አዎ። እና ሁላችንም ደግሞ ቆም እኔ አሁን ቆም ብዬ ወደ ራሴ እንዳስብ አድርጎኛል። አሁን ትናንት የተለቀቀው ቪዲዮ አለ ከትናንት ወዲያ ምናምን አይታችኋቸዋል ያሉትን ነገሮች በዚህ ያህል የሆነ ሰው የሆነ ነገር ሲፈልግ በዚህ ያህል ነው መጥቶ የሚያስፈራራው። እያንዳንዱን ነገር እያየን ነው እንደምታውቁት እና ራሳችንም ላይ ሪስክ ወስደን ነው ብዙ ነገር እያደረግን ያለ ነው እና ሲመስለኝ ሁሉም ሰው ራሱ ወዳድ ነው፣ በጣም ለራሱ ብቻ የሚያስብ ሰው ሆኗል። እንግዲህ ምን እንደሚፈጠር አላውቅም። ባናት ባናቱ ነው እየተደራረበ ያለው ነገሮች እንዳለ ውዝግብግብ ብለዋል። ነገሮች እንደዚህ አይነት ነገር ላይ አንድ ሰው ላይ ቢሆኑ ኖርማል ነበር። አባይ ሁለት ሶስት ሰው ላይ ሲሆን ግን የቱን እንደምትይሹ ግራ ነው የሚገባሽ። በጣም እኔ በጣም እንትን ብያለሁ ከሁሉ ነገር ማለት የራስ ምትሉት ባይዘው የራስ የምትሉት ነገር የለም። የረዳሁት ይሄን ነውና እንደዛ ስንት ችግር የገባንለት ጓደኛችን እንዴት አድርጎ ውሻ እንዳደረገን በትናንትናው ውሻ ይባላል ነው። አይ በጣም ስለደበረኝ ነው ማለት በሱ ችፍ ይበቃራል። ጭራሽ ከልቤ ነው በእውነት በጣም ነው የደበረኝና፣ እንግዲህ ዳኒ እንደዛ አልጠብቀውም። ለዳኒ በጣም መስዋዕትነት ከፍያለሁ። በቃ እኔ ወንድሜ ነው ቆይ ነው ለሆነ አሁን ኮል በዛ። እኔ ትናንትና ያልኩት ነገር እሱ ነው። ለምሳሌ ዳኒ አስባህ አይደለም። እኔ መጀመሪያ እኮ ኤፍሱንን ቀለበት ሲያደርጉ እኮ አብሬው ነበር የእሱ ሀሳብ ስለነበረ ትናንትና ግን ከትናንት ወዲያ የተለቀቀው ቪዲዮ ላይ ወንድሟን እና ጽጌ እንደዛ አስፈራርቶ ስለሄደ አስፈራርቶ ከሆነ በማስፈራራት እንደዚህ አይነት ችግር ውስጥ አትግባ ነው፣ በፍራቻ ነው ነው በፍራቻ ነው እንጂ ጽጌ ስትኖርማ አይተሃል። ሰጥ ለጥ ብሎ እንዴት ብሎ ለይፍሱን ጽጌ እንዴት እንደሚያደርጋት አይታለህ። ፊሊንጉ በአጠቃላይ ወደ ጽጌ እንደሆነ አይቻለሁ ሲመስለኝ ሲመስለኝ ጽጌ ሲያያዝ የጽጌ ፊሊንግ ይነሳበታል። አይፎኑም ሲያያዝ የሷ ፊሊንግ ይነሳበታል መሰለኝ። ማለት ይሄ ኩፍኝ አትለው ምቻ አትለው እኔ አላውቅም። ማለት አሁን እኔ ግን በጣም ፊል አድርጌያለሁ። ዳኒ እንደዛ ብሎ ለሷ እንደዛ ሲናገር ማክ ምክንያቱም ኦፍ ኮርስ ልጁን ይዛለች ምናምን ምናምን፣ ግን እንደዛ አይደለም እኮ እንደዛ አይደለም። ነው ወይ ፈልጎ ከሆነ ፈልጎ አይደል እኔና ጽጌ እንዳስፈራራው አስፈራርቶ ከሆነ አታድርገው። ሊሰማኝ ፈቃደኛ እኔ ትናንትና ወንድሟ ምን ብሎ ነበር? እሷ ካልፈለገች ፈለገች፣ በስተቀር እሱ ራሱ ሄድ አይችልም ሲል ነበር። እሱ እኔ ጎበስ እሱን ስላየው ገባህ አይደለም። ያውም እኮ ጽጌ ማለት ጽጌ ማለት የሆነ ማ እንትኗን አይቼዋለሁ፣ ይሄ የድፍረት ጥጓን አይቼዋለሁ። ገባህ አይደለም? እኔ እንደውም እንደ መናገሬ ምናምን የሆነ ሰዓት ላይ አስፈራኝ ሰውዬው። ማለት የሆነ ነገር ቢያረገንስ፣ ቆይቀ እንደ እንትን ማሰብ አለብኝ ቱግ ከማለት ምናምን ብዬሽ ነው። ጽጌ እንደውም ጥግ ድረስ ነው ያስኬደችው ማለት ይሄ ፊሊንጓን በደንብ ነው እንጂ አሁን ለዳኒ ምንም ፊሊንግ ባይኖራት፣ አረ እዛው ምናምን ትለው ነበር። ለዳኒ ያላትን ፊሊንግ ነው። እኔ በዛ እንትን የሆነ ሰው አድቫንቴጁን ጠብቆ የሆነ ጊዜ የሚጠብቅልህ ሰው በቃ እንዲህ ስለሆነ ነው እኔና የመረጠው ከፅጌ እንደዚህ ምናምን ስትል ይህች ልጅ እኔን ነው የምታወራው ማለት። ከምን አንጻር ነው እንደዚህ የምታወራኝ? ማለት ምን አስቤባታለሁ? አይኖር ይላል፣ ያሉ ምንድን የፈጠርኩባት? ምን ብያለሁ? ምን ተፈጥሮ? ሌላ ነገር ውስጥ ነው ያለው። በገዛ ቆንጨራዬን ያሉኝን ያለው። እነሱ ደግሞ የተለየ ነው። እኔ ዛሬ የመጣንበትን ጉዳይ ነው ራስህ ዝም ብዬ እኮ ወደ ወሬ ላይ ያ ነገር ስለሚያናድድ ነው። በግጥ አይወጣም በዚህ ነገር፣ ወሬውም ደስ አይልም፣ የመጣንበትም ነገር ዛሬ ደስ አይልም። እኔ አሁን ጽጌን ቀጥሪያት ነበረ፣ አትመጣም። በፍጹም አልመጣም ያለችው፣ አይ አለችኝ፣ አልመጣም አለችኝ። በጣም በሆነ በሆነ ነገሮች አግባባዋት በራሴ በሚገባኝ ነገር ምናምን ሞክራለሁ ብላለች ማለት ያው እንትን ያው ተቀታር ላይ የሆነ ነገር ትግትላለች እንጂ እኮ መለስ ትላለች የሆነ ነገሮች ሲገባት ለምን ደፈለኳት ሲገባት ምናምን ትመጣለች መስለናል ኦፍ ኮርስ እሷን ነው የምንጠብቀው ለወደው እሱ ማውራት ያለብን ነገር ስላለ ነው ሁለት አውርቻት ነበረ ታውቀዋለህ እንግዲህ ፅጌ ልትሄድ ነው የት ነበር ያለችው ከሀገር ልትወጣ ነው አሮን ነው የት እንደምትሄድ አልተናገረችም ከሀገር ልትወጣ ኦልሬዲ ትናንትና ነው ቪዛ ምናምን ብላ ስታወራ እኔ እንዲሁ ቁጭ አድርጌ ነው ያናገርኳት ቪዲዮን ካየች በኋላ ቀጣኔ ደወለችኝ። አልገባኝም። ቆይ አሁን ከዳኒ ተስፋ ቆርጣ ነው ወይስ እኔ በዳኒ ሰው የሆነን ሰው አልገባኝ። ያስፈራራት። ይኸውልህ አሁን እኮ ግልጽ ሆነን ሁላችሁም ተሰብስበን እናውራ፣ የነበረን ጠብ እናቁም። ችግሩ ምን እንደሆነ ታውቂያለሽ ፅጌ። በቃ እንደዚህ አሁን ከኛ ጋር ማውራት አትፈልግም ማለት ያለውን ነገር ሁሉ ማስረዳት አትፈልግም እንጂ አሁን ከኛ ጋር ፅጌ እንዴት ብለን ነገር ታስበው እኮ ኤርሚ አይደለም ማለት ካደረስነው ነገር አንፃር እሱ ነው ካደረስነው አንፃር የሆነ ነገር ጽጌ ለኛ ትሆናለች ብላ ኤክስፔክት እንዳታረ አይ ኖ ብዙ ነገር ማለት ተፈጥሯል በጽጌ ይሄ ነገር ቢሆን ከሱም ለመሸሽ ከሆነ የሆነ ነው እንግዲህ ነው መፈልገው ነገር ነው። እኔ ደግሞ አታሻሽ አሳዘነች ማለት ፊሊንጓን ለዳኒ ያላትም ፊሊንግ አየውት አሏሽ አይ ነው እሱማ እንደምትወደው ግልጽ ነው ከዛ ደግሞ ምን ተፈጠረ መሰለ ምንም ነገር ከሌላት አራ ወንድም ይሆን አራ አልፈልግም በቃ የራሱ ጉዳይ ማን ነው ዳኔ ምናምን ትል ነበር እንደዛ አላለችም እና ያን ሳይ ነው አንዳንዴ እንደ ስህተተኛ ራስን ትቆጥራለህ ማለት በቃ ነገሮች ላይ ምን አለ ባልነበርኩኝ ገባህ አይደል አንዳንዴ የሆነ እንደሆነ ሰው ተመልካች ብሆን ትመኛቸዋለህ ይሁን ነገሮች እና አንዳንድ ያው መሃል ላይ ገብቼ የሆነ ነገር ባላረግም፣ አዎ ባይሆን ለማስታረቅ የሞከርናቸው ነገሮች እንዳለ ወሬ ነገር የገቡት ተዝበሽዋል። እኔማ ሁለቱም እንደኛ ስለሆኑ ስንት ስም ተሰጠኝ። እኔማ ማለት የምናደርጋቸው ነገሮች በሙሉ እያንዳንዶቹ አንተ በቦታው ስላለህም ይረዳ ስላለህ እኔ አሁን አሁን ነው የሚያስጠላው። በቃ እ አሁን እሷን ነው የጠራሁት። አሁን እግዚአብሔርን እኔ ዛሬ ጨጭቄ እንሾሽላ መፋቅያ ነው ማረጋ ትችለች። እግዚአብሔር በማረገው ነገር እንዳታዝነ እ እንደት ነሽ? ወደስጠ ደህና ነኝ ሜሪ። የመጣሁት ተረጋጋሽ፣ ለኔ ብለሽ በጣም ብዙ ነገር ውስጥ እየገባሽ ነው። ባይ ዘ ዌይ ቴንክ ዩ በጣም ማለት ከማትፈልጋቸውን ነገሮች ስታ ነው የመጣችው። በዚህ አጋጣሚ ማመስገን እፈልጋለሁ። በጣም ቴንክ ዩ። ችግር የለውም። በእውነት ስላየሁሽ ነው በጣም እግዚአብሔር ያክብርልኝ። ችግር የለውም። ነገሮች ሁሉ የሚያልፉ ናቸው። የሚቀር ነገር የለም። ምንድን ነው የምታየኝ አልገባኝም። ማለት ምን ነው ጽጌ፣ ቆይ

እኮሽ ጋር እንደ ያለችበት ሁኔታ ይውል ከማስፈራራት አንጻር ከቤሎ መለካት አንጻር ማለት ይችላል። ልጅ በሕይወቷ ምን እንድትሆን እየተጠበቀ እንደሆነ አልገባኝም። ሰርቲፊኬት ገብተዋል ለዚህ ሁሉ ነገር ደግሞ አንድ እናንተ ጠያቂ የማደርግሽ እኔ አንቺን ነው አሁን ላይ እንደ ጓደኛ እንደ ምናምን የሚታሰበት መንገድ አልገባኝም ብልጠት የሚባል ነገር አለ ብዙ ነገር አለ ሰውየው ታውቂያለሽ ባለፈው ኤፕሶን እንደዛ ፎክራብን እርጉዝ ናት ብለን እኛ ዝም ስንል ደብደባን ስትሄድ የሆነ ነገር አለ ማለት ነው እያላችሁ ነበር ሁለታችሁ የተገንዘባችሁት ነገር ነበር ገባል በዚህ ወይ እያለ ወንድምየው ላናግራት ብሎ ራሱ ለምን ችግር እንዳይፈጠርባት ነው።

በቃ ምን ምን ይለው አውጣ አሁን ምንድነው ይለው አውጣ። በቃ ጓደኞቻችን እንዲከፉም እንዲደበሩ አንተ ነው በጣም ለመወደድ በጣም ነገር በሙሉ ጥሩ ልብ ቢኖርሽ አንቺ ጥሩ ልብ ቢኖርሽ እኔና እሷ ሰላም ያስደስትሽ ነበር። አንቺ የሆነ ነገር ብቻ ከአንቺ በላይ

እኔ አንድ ጊዜ ንአንድ ጊዜ ይኸውልሽ፣ ቤቲ በጣም ብዙ ነገር ውስጥ ከታኝ ነበረ። ደግሞ አሁን እየገባች ያለችው በእኔ ምን ገባች ሜሪ

ምንድን ነው አሰብሽ? ለምን ሰላም ሆናችሁ? በጭራሽ አንድ ነገር ልንገርሽ፣ ትናንትና ከፍ ምናምን ስለተባልሽ መተሽ፣ ሰላም ሆናችሁም። ይህች ልጅ እስከ ቤተሰብ ዛቻ ድረስ የደረሰችው በአንቺ ባመጣብሽ መዘዝ ነው። ያን ጊዜ አሁን ቤስት ፍሬንድ ነኝ እንደምትይው ቤስት ፍሬንድነት ብታስብ ይኖረው፣ ይሄ ነገር አይሆንም ነበር። አንተ ደግሞ አጨብጫቢ ነበርክ፣ ደጋሽ ነበርክ። የአእምራት ታምራላችሁ። ብዙ ነገር ህይወት ቀጥሏል ምናምን፣ የሁሉ ነገር ነበር።

እንዴት ማረግ እኮ ያንቺ? ሚያረገኝ እንዴት እንደሆነ ታውቃለህ እንደ ጓደኛ። ስሚ ገብቶሃል? ዛሬ ለሀገር ነገር በቃ ነው በቀላሉ ተስፋ የማትቆርጥ ጥግ ነው። ፅጌ የሆነ ሁሉ በቃ እናቀዋለን፣ አለ በቃ። በዛ ሰዓት ላይ ሲጀምር ግንኙነቱ ሁለታችሁም ጓደኞቻችን ናችሁ። ዳኒም በራሱ ጉዳይ ደስተኛ እንዲሆን ነው፣ አንቺም በራስሽ ጉዳይ ደስተኛ እንድትሆኝ ነው የፈለግ፣ ነው የምትለው ሰው ግን እየለካ ነው ሊያገባ ነው። በዚህ ጉዳይ በጎን ጉዳይ ደግሞ ከነ ቤተሰብሽ በእናትሽ ሞቼ ሞቼ እንደዚህ አላሸጥም

ሰላም እንዲሆኑ ፈለ ዳኒ ተገዶ ነው እንጂ ፅጌን ጠልቷት አይደለም። ምን አንገለገለሽ አንቺ አብረው እንዳይሆኑ አንቺ አብረው እንዳይሆኑ ምንድን ነው ያስፈልግሽ እንድትሄድ? ምንድን ነው ኮስም ኮስሞቲክ አልቆብሻል? ውጪ ሄዳ የምትልክልሽ ምን ፈልገሽ? አዳምጪ። ደፋር ደፋር ነሽ አንቺ ስቱፒድ፣ ጨምለቃ

ቪዛ ምትላላችሁ ላክ ያልሻለሽ ሁሉ በኔ ምክንያት ሌላ ነገር ውስጥ እንድትገቢ አልፈልግም። ነገር አመሰግናለሁ። እኔ የምፈልገው ነገር ነው ያደረኩት። ሰልችቶኛል፣ ሁሉም ነገር ደክሞኛል። ስለዚህ እኔ

እኔ ትንሽ ቀን ስጭኝ። በቃ አምስት ቀን ስጭኝ፣ እኔ ላስተካክሎ። አምስት ቀን ብቻ ደስ ይለኛል። ጓደኞቼ ርስማም ፅጌ ሌላ ነገር ነው የሚጸጽተኝ። አምስት ቀን ስጭኝ ነገሮችን ላስተካክል አንዴ። ነገሮችን ላስተካክል አንደኛ ነገር ይኸውልሽ፣ ፅጌ እስምኛ አይመስል ነገር በእውነት እግዚአብሔር ምንም ብትሉኝ፣ ሀሳብ ነው አንደኛ፣ ዳኒ ማውራት አለብን። ለምን መሰለሽ ዳኒ ለምሰሽ ምናወራው ዳኒ ዳኒ ምን አይነት ችግር ውስጥ እንዳለ አናቅም። ያን ነገር የሚያደርገው ተገዶ ነው፣ ፈልጎ ነው? እያወቅኩታል። ፍላጎት ቢሆን እኮ አንቺ እና ኤፍሽን ኮማቹ አይደለም። ማሰብ ይችላል ማገናዘብ ይችላል። ወንድሞ አላቶ ሲናገርኩ እኔ እንኳን በዚህ ምጮ የነበረ አይኑ ላይ ደስታ ነው የሚነበበው። ማንበብ ከቻልሽ አይኑ ላይ ደስታ ነው የሚነበበው እንጂ ማን ተገዶ ምናምን። እንደውም ካልሻይቀር እንደውም ካልሻይቀርም ማለት ነው ዳኒ አንቺን ሲያይ ነው እንደውም የሆነ

ጽጌ ሰውየውን አትቶ ከማስፈራራቱ በፊት አንተ አልነበርክም። እሷ ሚስት ተብዬ እና ዳንኤል መጣውኒ ዳንኤል እኔ በጣም ደስተኛ ነኝ ከሷ ጋር ብትሆን፣ ከጽጌ ጋር ብትሆን ጽጌ እንድታርክ ነው የምፈልገው። ነገር ግን አሁን እየሰጣት ያለው ህይወት አይገባትም። ከሌላ ሴት ጋር ያነጻጻትኩት ያ ህይወት አይገባትም። ስለዚህ ምረጥ። እሷን ካልክ ያንን ነገርን ጨርስና በስሳት ህይወትን ነው ቃልኩት። እሷ ነው መጣውልኛ እሱን ገብቷል። ማስፈራራትም ምናምንም ሳይመጣ በፊት ሰውየውን ሳናቀው በፊት ምን አለም ነው ያላችሁት ያላችሁት ይሄ ልጅ አፋጥ ሶስት ከሽፋጋ ነው ነገር ነው ይላል። ይኸውልሽ፣ እንዲህ አይነት ነገር ወደ ቤት ስትሄጂ፣ አንዳንዴ ምን አይነት ምን አይነት ጓደኛ አለ ለአንቺ ተስፋ የሚሰጥ ጓደኛ አለ። ነገሮቹን ደግሞ እያባባሰ በዛ ነገር ይቅርታ እንዳታደርጊ በዛ ነገር ወደ ራስሽ እንዳትመለሽ የሚጨማምር ጓደኛ አለ። እንኳን ጓደኛ ብዙ ነገሮኛ ፍቅረኛ የጓደኛ በነበረ ያለውን ሴትና ሲዘው ነው እርሚ፣ በእናትህ አንዳንዴ ልንገርሽ አንድ ነገር ብቻ ሁሉም ሰው ያጠፋል። ልንገርሽ አንቺና ዳኒ በቃ በቃ ተባብላችሁ ስንት ነገር ተዳርሳችሁ የምትመለሱ ሰዎች ናቸው። ይሄ ምንም የማያነጋግር ነው። ምክንያቱም ይሄ ሌላ ነገር ሆኖ ሳይሆን ውስጣቸው ያለው ፍቅር ነው። እኔ የተረዳሁት ዳኒ ከገዶ ነው እንጂ በዛን ያህል ደስታ እኔን፣ እኔ ምን አድርገዋለሁ? ታዩ እኔን እሱ ምን አድርጎታል? አማናጭ ቆሮ በቃ ውሻ ያረገብን መንገድ ሰው፣ አስፈራርቶታል። የሆነ ነገር አለ። ጊዜ ስጭኝ። አምስት ቀን በህይወቶች ላይ ምንም ለውጥ አያመጣም፣ ያ አያመጣም። አምስት ቀን ከህይወትሽ ላይ ስጭኝ ጽግሻ፣ በእግዚአብሔር አንቺን ብትሆኚ ሰው ይታዘብኛል። አምስት ቀን ስጭኝ፣ ያለውን ነገር ላጣራው፣ እቤት ልሂድ ዳኒ ጋር እንግዲህ እሷም ትኑል ውጡም ካሉን ውጡ ብቃ ብቻ፣ ኤርም ሄደ፣ ያለውን ችግር እንፍታ። አመሰግናለሁ ስላሰባችሁልኝ፣ አጠገቢም ስለሆናችሁ አመሰግናለሁ። ግን እኔ የምፈልገው መሄድ ነው። ከዚህ በላይ ስሜታዊ ሆኜ እንዳውራሽ የማትፈልጊ ከሆነ በጣም በጨዋ ደንብና በጥሩ ሁኔታ ከእናንተ ጋር መለያየቱን ስለምፈልገው ነው። የዚህን ያህል ፉሽ አድርጌ ማወራሽ መሄድ ያለውን ነገር ተረጅ፣ እኔ ደግሞ ይደብረኛል። በእውነት የደብረኛ እግዚአብሔር ነገር እንዲፈጠርም ማሰብም ማለምም አልፈልግም። ማሰብም ማለምም ነው ማልፈልክ እቲ ነው። ጽጌ፣ ይኸውልሽ አንዳንዴ አንደርስታንድ አድርጊ። ልጅ ከመጣች ነገሩ እንደሚበላሽ አውቀው ነበር። እግዚአብሔር ምን አይነት ጓደኛችን

ነገር ትለኩ ስለሻለሽ አንቺ ቦግ ትያለሽ አንቺ፣ ምንም ነገር ስለማልችል ፊት ለፊት መምጣት የለባት። ከመ ካለመሞከር መሞከር የመሰለ ነገር የለም እንዲያደረግም እንዲያደርጋል ብሎ ነው ፖዝ የምታደርገው መሞከር ወይስ እንዴ እኔ ግራ ነው የገባኝ እግዚአብሔር ኧረ በስመ አብ ለማንኛውም ምንድን ነው አንተ እያሰብክ ያለው ማለት ምንድን ነው ማረግ አለብን እንደውለት ደውለት አለ እንትን ነው ልሽ አንድ ምነግርሽ ነገር ምን ተቀደሽ የዛኔ ቬሎ ላይ እንትን ባሉ ጊዜ ስገባ አንተ ደግሞ ስለ ራስ ክብር ብቻ ነው ያመናጭቅ። እንዳትነግሪያለሁ አስባ ለክብር አይደለም። አትደምጪኝ። የእሷ ስልክ ላይ ጥር እያየሁ ነበረ። ብራዘሯ ነው እየደወለኝ ነበረ። ስለዚህ የሆነ ነገር አለ ዳኒ፣ እዛ ውስጥ ሊገባበት የነሱ እጅ ከሌለበት እኔ ልቀጣ። ለምን መሰለህ ዳኒ፣ ከአንዳንድ ነው እኔ ስገባ መደንገጤን ሲያየው፣ ከአንዳንድ አንተ እንዴት አድርጎ እንደተናገረኝ እርሱንም ብታት መጀመሪያ እደነግጣለሁ። የልቤ ልብ እንዴት እንደተሰማት ካባሌ ላይ ዞር ባይ ምና ምና ምና አንታይሽ እንዴ ምና ደስታ ላይ ነው ምን እንደተረዳው ታውቃለች። ከሷ ላይ የሆነ ነገር ሲራ ሰርታ እሷም እጁ ላይ እንዳስገባቸው ምንም ጥያቄ የለውም። እና ሲጀመር አልኩ እኮ እያንዳንዱ ነገር የሚያደርጉት አውቀው ነው። ስለዚህ ይሄንን ነገር ደሞ እኛ ካልነቃን ማን ነው ሊነቃ የሚችለው? ያልተረዳው ነገር አለ እዛ ጋር። የልቤ ልብ እንደገና ልጁ የውሸት ነው የሚያገጠው እዛ ጋር ይዟት ምናምን